በክርስቶስ ኢየሱስ ስም የታሰረው ነገርሽ ሁሉ አሁን ተፈታተ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ኤራማንቲ ለአዶ ሳካሪ አባንዳ አርዲማ አሳካቲያ ላጂኒያስ አሊቫንቶ ግራሃዲ ጃኒያስ የቆመ ነገር ሁሉ ከዚህ ሰዓት ጀምሮ በብዙ አቅጣጫ ኢን ደ ኔም ኦፍ ጂሰስ የቆመ ነገሯ ሁሉ ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስም ስልጣን በብዙ አቅጣጫ ትስፋፋለች ትስፋፋለች ትዘረጋለች፣ በኢየሱስ ክርስቶስ ስም ሥልጣን ደ ኔም ኦፍ ጂሰስ ራካዲያስ ራካዲያስ ራካዲያስ ራካዲያስ ራካዲያስ ራካዲያስ ራካዲያስ ራካዲያስ ራካዲያስ ራካዲያስ ሆሊ ስፒሪት አመሰግናሃል አሌሉያ ጌታ መንፈስ ቅዱስ ስምህ ይባረክ። ራሃዳሻካቲያ ላባሴክ ራሃጂኒያ ራካዲያአላባሴክ ራሃዲንያስ አርዲማናስ ሀሌሉያ ሀሌሉያ ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ክብር ለኢየሱስ ክርስቶስ ይሁን። ማክሮዳሲካ ላፓቲያ ከዚህ ሰዓት ጀምሮ ጠላትን ማቃጠል ትጀምራለች። ከዚህ ሰዓት ጀምሮ እሳት እሳት የእግዚአብሔር እሳት ያገኛታል። የእግዚአብሔር እሳት አግኝቷታል። በኢየሱስ ክርስቶስ ማሳደድ ትጀምራለች። ማቃጠል ትጀምራለች። ማክራዲያስ ማባረር ትጀምራለች። ኢንደ ኔም ኦፍ ጂሰስ ኢንደ ማይቲ ኔም ኦፍ ጂሰስ ኢንደ ማይቲ ኔም ኦፍ ጂሰስ። ሃሌሉያ! ሆሊ ስፒሪት አመሰግናሃለሁ። አመሰግናለሁ እግዚአብሔር፣ አንተ ያየኸው በልጧል። አንተ ያሰብከው በልጧል እና ከብረሃለን። ባይብልን ለማንበብ አይኖቿ ሲከፈቱ አየሁ። ኢን ዘ ኔም ኦፍ ጂሰስ። በሌትና በቀን የእግዚአብሔርን ቃል በማጥናት ህይወቷ የተባረከ ይሆናል። ኢን ዘ ኔም ኦፍ ጂሰስ። አመስገን እግዚአብሔር ከክብር ኪይልሻል አከብርሻለሁ። አጆሂ ምሳሂ አለሁ ይብለኪ in the name of Jesus። አጆሂ አጆሂ አይትጠራጠሪ ይብለኪ አብ ውሽጥኺ አለሁ። ውስጥሽ ውስጥሽ አለ ኢየሱስ፣ መንፈስ ቅዱስ አንቺ ውስጥ አለ። ተመለሰ ጠላት የወሰደው የዘረፈው ነገር ሁሉ ተመለሰ፣ ተመለሰ፣ ተመለሰ፣ ተመለሰ፣ ተመለሰ ዘ ኔም ኦፍ ጂሰስ። ሃሌሉያ! አሁን ጠላትን ማሳደድ ትጀምራለች። በቃ ማንም ሳይላት ማንም ሳይመክራት አሁን መንፈስ ቅዱስ እሷን ያንቀሳቅሳታል ዘ ኔም ኦፍ ጂሰስ። እግዚአብሔር ከተዋጠችበት መንጥቆ ሲያወጣት ያሳየኛል። አውጥቷት ተተፍታለች። እቺ ብላቴ ተተፍታ ተለቃለች። ለማን ተለቃለች? ለእግዚአብሔር ተለቃለች። ኢን ዘ ኔም ኦፍ ጂሰስ። ለእግዚአብሔር ተለይታለች። ለእግዚአብሔር ተፈታለች። ለእግዚአብሔር ተለቃለች። ኢን ደ ኔም ኦፍ ጂሰስ። መንፈስ ቅዱስ ያንቀሳቀሳታል። መንፈስ ቅዱስ ይመራታል። መንፈስ ቅዱስ ያስተምራታል። መንፈስ ቅዱስ ያጽናናታል። መንፈስ ቅዱስ ይቀባታል። ቢና አዲ ባላታ ካፓይ እቺ ብላቴና ለብዙ ሰዎች መካሪ ሆና ትነሳል። ለብዙ ሰው መካሪ፣ ለብዙ ሰው አጽናኝ፣ ለብዙ ሰው ደራሽ ደራሽ ደራሽ ትሆናለች። ደራሽ ማክራዲያባስ አቢጊያን ጥሯት ሲባል እሰማል። እሷን ጥሯት፣ አቢጊያን ጥሯት። በዚህ ሁኔታ አቢጊያን ጥሯት እየተባለ ማክራዳ ተፈላጊ ትሆናለች። ከእግዚአብሔር ክብር የተነሳ ፓርዲቫናስ ተፈላጊ ብላቴና ሆና ተነሳች። እንደ ማይትኔም ኦፍ ጂሰስ አባቶ፣ እናከብረሃለን፣ እናመሰግናሃለን ሁሉን ታደርግ ዘንድ አንተ ኤልሻዳይ ነህ። ሁሉን ታደርግ ዘንድ ኤልሻዳይ ነህ። መስማትን በጆሯችን ሰምተን ነበር፣ አሁን ግን ዓይኖቻችን አይተውሃልና ስለዚህች ብላቴና ክብርን ሰብስበን በኢየሱስ ስም ሰጠን። The name of Jesus ክብር ለእግዚአብሔር ይሁን። ተባርከሻል፣ ተባርከሻል፣ ተባረኪ። ሃሌሉያ ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ የእግዚአብሔር ስም የተባረከ ይሁን። ማክሬጄኒያስ ለቁም ነገር እግዚአብሔር ያበቃታል። ቁም ነገረኛ ብላቴና ሆና ትነሳለች። አስተዋይ ሴት ሆና ትነሳለች። ማርዲቫስ ኢን ደ ኔም ኦፍ ጂሰስ ሃሌሉያ ራማጋዲያ ቦሲ ካቲን አዲቫናስ በውኑ ለእግዚአብሔር የሚሳነው ነገር አለን? የለም። ሃሌሉያ በውኑ ለእግዚአብሔር ለአምላካችን ለያህዌ የሚሳነው ነገር አለ? የለም። ኢየሱስ ክርስቶስ ጌታ ነው። ጌትነቱን እናውጃለን ማርዲባስ ሳካት ያላ ጂንያስ ክብሩን እናውጃለን ፈዋሽነቱን እናውጃለን ታምራቱን እናውጃለን። ማክራዲያስ ታሪክ ለዋጭነቱን እናውጃለን። እረ ኢየሱስ ክርስቶስ ጌታ ነው። ራካሊያባስ የታረደው በግ ይባረክ። የታረደው በግ ክብር ይገባዋል። አናጓድልም ምስጋናችንን አናጓድንም ለእግዚአብሔር ክብርን መልሰን እንሰጣለን። ማርዲቫስ ሳካታ እሱን እናከብራለን እሱን እናመሰግናለን። ማርዲቫስ ልዩነት የፈጠረውን ጣልጋ የገባውን ካውሬው አፍ የተፋትን እግዚአብሔርን እናከብራለን። ማርዲቫስ ሳካት ያላ ጂኒያ ሳካት ያላ ባሺካታፓያ እናመሰግናለን። ጌታ ሆይ፣ አረ ስምህ የተባረከ ይሁን። አረ ስምህ ይግነን፣ ጌታ ሆይ ስምህ ይጠራ፣ ታላቅነት ይነገር፣ ታምራትህ ይነገር። ጌታ ሆይ ሻፓራዳ ሲፓራባያ ባርዳባ ሴክላ ብራሲ ካታያ ሪፓንታር ዳባሲ ካታ ልባንያ ባርዲቫ ሳፓንያ ዶዛ ካፓር ዲቫላ ክብር ይገባሃል ጌታ ሆይ ክብር ይገባሃል፣ እናመሰግናሃለን። ምስጋና ይገባሃል ጌታ ሆይ ምስጋና ያንተ ነው ጌታ ሆይ፣ ክብር እኮ ያንተ ነው ጌታ ሆይ አድርገ ለዘላለም እናመሰግንሃለን አድርገህልናልና፣ ለዘላለም እናመሰግንሃለን። ሃሌሉያ። እግዚአብሔር እንደዚህ ይናገርሻል። ዋናቸው ይኸውልሽ። ቤትሽን ልጆችሽን ሲያስጨንቅ የነበረው ዋናው ተይዟል ይልሻል። ይኸውልሽ ዋናው ስለተያዘ ዋናው ስለተቀጠቀጠ ተፈተዋል። እግዚአብሔርን አመስግኝ አመስግኝ። እግዚአብሔርን እግዚአብሔርን አመስግኝ። ዋናው ታርዷል። ማዶሳካታባያ ሳካታ ባያ አለቃው ተቀጥቅጧል። ማርዶ ሳካሪያ ቦራስ አለቃው መንፈስ ተመትቷል። ዲቫን ታጋ ባያ ሊባን ታግራ ባሃዲ ጂኒያስ አሁን ልጆችሽ ጠላትን ማሳደድ ጀምረዋል። ደስ ይበልሽ። ቤትሽ ውስጥ እልልታ እንጂ ሌላ ነገር ከዚህ ሰዓት ጀምሮ አይሰማም። ሀሌሉያ። ያስ የምጡ ሰዓት አልቀዋል። እግዚአብሔርን አመስግኝ። ለእግዚአብሔር ስገጂ። ለእግዚአብሔር ተገዥ። ጌታን አመስግኝ። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ኢየሱስ ጌታ ነው። ኢየሱስ ጎይታ ዩ። ሀሌሉያ። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ሀሌሉያ።